ፍሮም ኤቲን ሲክስቲ ዋን አፕ ቱ ኤቲን ሲክስቲ ፋይቭ ማይ ኔም ኢዝ ሚስትር ጌታቸው። ሌላው እንትን ከፈለጋችሁ ሾርት ኖቶችን ፓወርፖይንቶችን ከፈለጋችሁ ቴሌግራም በመግባት አት ጌታቸው ሰባት መቶ የሚለውን ቴሌግራም ላይ መግባት ትችላላችሁ። እዛ ላይ እንትን ማግኘት ትችላላችሁ ማለት ነው። ኖቶችን፣ ሂስትሪ ብቻ ሳይሆን ሌሎች ኮርሶችንም ታገኛላችሁ። ነው አሁን የዛሬውን

የጦርነቱ ሂደት ምን ይመስል ነበር፣ የሚለውን እና ሪዛልቱ ከጦርነቱ በኋላ የተገኙ ደቨሎፕመንቶች ምንድን ናቸው ደቨሎፕመንቶቹ ምንድን ናቸው የሚለውን ነው የምናየው ማለት ነው። ሰብስክራይብ ማድረግ አትርሱ፣ ኮሜንትም እንደዚሁ ጻፉልኝ። So ዩኤስኤ uh, when we see the USA won ነጻነቷቸውን ያገኙት አሜሪካኖች በ1783 ነው። እስከዚህ ድረስ በኢንግላንድ ወይም በብሪቲሽ ቅኝ ግዛት ተይዘው ነበር። ጦርነቶችን ካደረጉ በኋላ አሸንፈው 1783 ደ ጎት ር ን ኢንዲፐንደንስ ንደ ኢስታብሊሽ ዩኤስኤ ኦር ደ ዩናይትድ ስቴትስ ኦፍ አሜሪካ ኦሪጂናሊ 13 ሀገሮች ናቸው። ዩኤስኤ ተብሎ የምትጠራውን ስቴት የመሰረቷት ማለት ነው። ከዛ በኋላ ግን በግዥም በኔጎሽሽንም ስቴቶቹ እየጨመሩ መጥተዋል። ለምሳሌ አላስካ አላስካ የራሻ ነው የነበረችው በሰባት ነጥብ ሁለት ሚሊዮን ኦር ቢሊዮን ዶላር ነው የተገዛችው ከራሻ ማለት ነው። በዚህ አይነት መልኩና በኔጎሼሽን ወደ አሜሪካ ወይም ወደ ዩኤስኤ ፓርት ጠቅልለዋል ማለት ነው። አሁን ወደ ሀምሳ ምናምን ስቴቶች ናቸው አይደል? እነዚህን እንዴት እንደነበረ እናያለን ማለት ነው። በአስራ ሰባት ሰማንያ ሶስት ነጻነታቸውን አግኝተዋል አስራ ሰባት 1861 the number of states were reached into 33 ሰላሳ ሶስት ደርሰዋል እንደነገርኳችሁ በግዥም በኔጎሼሽንም ወደ ወደነሱ ወደ እነሱ ስለሚያጠቃልሏቸው አሁን 1861 ወይም ጦርነቱ በተነሳበት ጊዜ ሰላሳ ሶስት ቁጥራቸው ደርሷል ማለት ነው። እነዚህ እነዚህ ሰላሳ ሶስት ስቴቶች ናቸው ከሁለት ተከፍለው ወይም በሁለት ፖለቲካል አይዲዮሎጂ ልዩነት ጦርነቱ ሲያደርጉ የነበሩት ማለት ነው። ኢኮኖሚክ ን ፖለቲካል ዲፈረንስ ኮዝድ ሲቪል ዋር። ለሲቪል ዋሩ ትልቁ ምክንያት የኢኮኖሚክ እና የፖለቲካል ዲፍረንስ ቢትዊን ዶስ ስቴትስ። በደቡቡ የዩኤስኤ ክፍልና በሰሜኑ የዩኤስኤ ክፍል ተቃራኒ የሆነ የፖለቲካል እና የኢኮኖሚክ ዲፍረንስ አለ። እነዚህ ዲፍረንሶቹ ናቸው። እነዚህ ዲፈረንሶቹ ናቸው ዩኤስኤን ከሁለት ተከፍለው የእርስ በርስ ጦርነት እንዲያደርጉ ያስቻላቸው ምክንያት ማለት ነው። አብርሃም ልንከን ሂ ወዝ ፕሬዚዳንት ኦፍ ዩኤስኤ ኢን 1861 ቱ 1865 ሂ ወዝ ሲክስቲንዝ ፕሬዚዳንት ኦፍ ዩኤስኤ ከ1861 እስከ 1865 አስራ ስድስተኛው የአሜሪካ ፕሬዚዳንት ነው። ኦፖዘር ነው ባሪያና የባሪያ ንግድ መቅረት አለበት የሚል አርደንት ርንት ኦፖዘር ኦፍ ስሌቨሪ ን ስሌቭ ትሬድ ኮምፓሪዥን ካየን ሁለቱ የዩኤስኤ ክፍሎች እንግዲህ ኖርዘርን ዩኤስኤ እና ና ሰላሳ ሶስት ናቸው ብለናል። እነዚህ ሰላሳ ሶስት ነው ኖርዝ እና ሳውዝ ተብለው ግጭት ሲያደርጉ የነበር ምን አይነት ኢኮኖሚካል እና ሶሻል ኮንዲሽናቸው ምን ይመስላል የሚለውን እኔ ዌኒ ሲ ዴ ኖርዝ ኢኮኖሚካሊ ሞር ኢንዱስትሪያላይዝድ ኢኮኖሚካሊ ኢንዱስትሪያላይዝድ ነው፣ የበለጸገ ነው፣ የተሻለ ነው።

የባሪያ ጉልበት ይህን ያክል አስፈላጊ ስላል አይደለም። ምንድን ነው ስሌቨሪን አቦሊሽን እንዲሆን ይፈልጋሉ። በዚህም አቦሊሽኒስት ተብሎ ነው የሚጠሩት። አቦሊሽ ማለት ማስወገድ፣ ማስቀረት ማለት ነው። አብርሃም ሊንከን ሂ ሌድ ደ ዩኒኒስት ን ሂ ወዝ ኦልሶ ርደንት ኦፖዘር ኦፍ ስሌቨሪ ን ስሌቭ ትሬድ ባሪያና የባሪያ ንግድ እንዲቀር ይፈልጋል። ስለዚህ አስራስድስተኛው የዩኤስኤ ፕሬዚዳንት ሆኖ ሲመረጥ ነው ግጭቱም ሊባባስ የቻለው ጦርነቱም ሊጀመር የቻለው ሳውዘርኖቹን ካየን አግራሪያን ናቸው። ሌድ ደ ኢኮኖሚ ቤዝድ ኦን ስሌቭ እርሻ ነው። እርሻው ደግሞ በአብዛኛው በማንነው የሚለመው በስሌቭ ነው፣ በስሌቭ ፓወር ነው፣ በስሌቭ ፓወር ነው። ሳውዘርን ፓርትስ ኦፍ ዩኤስኤ፣ ሳውዘርን ፓርትስ ኦፍ ዩኤስኤ ፖለቲካሊ ኦን ደ ፌዴሬትስ ወይም ሴፓሬትስ መገንጠል ነው ከሰሜኑ የሚፈልጉት ቴኔዲስ ሴፓሬሽን ሴፓሬሽን ይፈልጋሉ። ሶሻሊ ስሌቨሪ ወዝ ፈንክሽንድ ሌገሊ፣ ባህሪያና የባህሪያ ንግድ ህጋዊ ነው በደቡቡ የዩኤስኤ ክፍል ማለት ነው። ዘይ ወር ሌድ ባይ ጄፈርሰን ዴቪስ ሄሌድ ሳውዘርነርስ፣ ደቡቦቹን ይመራ የነበረው ጄፈርሰን ዴቪስ ተብሎ የሚጠራው ነው ማለት ነው። ስለዚህ እነዚህ ኮምፓሪዝናቸው ዲፍረንሳቸው የሶሻልና ኢኮኖሚክ ዲፍረንሳቸው ምን

ራሳችን ችለን ኮንፌዴሬት ስቴትስ ኦፍ አሜሪካ የሚል መስርተናል ብለው ዲክለር አደረጉ። ኢሚዲትሊ አብርሃም ሊንከን እንደተመረጠ ማለት ነው፣ ኢን 1861 አት ዘ ሴም ታይም ኢሚዲትሊ ዘ ዩኒየንስት ዳት ሚንስ ዘ ኖርዝ ሰሜኑ አንድነትን የሚፈልጉት ዘ ዲክለርድ ዋር ኦን ኮንፌዴሬት ስቴትስ ኦፍ አሜሪካ ቱ ፕሪዘርቭ ዘ ዩኒየን ወይም አንድነታቸውን ለማስቀጠል በደቡቦቹ ወይም በተገንጣዮቹ ላይ ምን ብለዋል? ጦርነት አው ዲክለር አድርገዋል። ዘ ሲኤስኤ ኦር ኮንፌደሬት ስቴትስ ኦፍ አሜሪካ ዴይ ወር ኦርጋናይዝድ ለጦርነት ተዘጋጅተው ነበር። ዴይ ኦርጋናይዝድ ሂጅ ፎርስ እጅግ በጣም ብዛት አለ ዳት ኮም ሜንሊ ፍሮም ስሌቭስ ባሪያዎቹም ከነሱ ብዛት ስለነበራቸው ወታደሮቹም አብዛኞቹ ከስሌቦቹ የወጡ ናቸው። እና የሰው ኃይል ብዙ ነበራት የወታደር ኃይል ብዙ ነበራቸው ማለት ነው። እና ተዘጋጅተውም ነበር ተዘጋጅተውም ነበር። የዩኒንስ ሚሊተሪ ስትራቴጂ ዋዝ ሲምፕል ብሎኬጅ ኦር ክሎዝ ኦፍ ኮንፌደሬት። የዩኒንስ ሚሊተሪ ስትራቴጂ ሲምፕል ነው በቀላሉ እነዛ ስለተዘጋጁበት ከሴፓሬቲስቶች ወይም ከሲኤስኤ አንጻር ይሄኛው ደካማ ነበር ማለት ነው። ይሄኛው ደካማ ነበር የዩኒንስቱ ሚሊተሪ ስትራቴጂ ማለት ነው። ሳውዘርን ዊል ቢ ፋይት ፎር ኦን ኢንዲፐንደንስ አሁን ፋሚሊያር ቸሪያንስ የሚዋጉት ጦርነቱ ያለው የት ላይ ነው? እነሱ በሚያውቁት አካባቢ ነው ሳውዘርኖች ጦርነቱ የሚካሄደው። ስለዚህ ይሄ የጂኦግራፊካል አድቫንቴጅ ይሰጧቸዋል። አካባቢውን ያውቁታል። ጋራውን ሸንተረሩን ያውቁታል። ይሄ ትልቅ አድቫንቴጅ ይሰጧቸዋል። እዛ ቦታቸው ላይ ሆነው ነው ለነጻነት የሚዋጉት የነበር ወይም ለመገንጠል የሚዋጉት የነበር ማለት ነው። በተቃራኒው ደግሞ ሰሜኑ ደግሞ ከሰሜን ተነስቶ ወደ ደቡብ ሂዷል። ኒው አዲስ ነው ለሰሜኑ ጦር ማለት ነው። ደ ኮርስ ኦፍ ደ ዋር፣ ጦርነቱ ሂደቱ ምን ይመስላል የሚለውን እኒ ደ ኮንፌደሬት ዌር ቪክቶሪየስ ፍሮም 1861 አፕ ቱ 1863 ወይም ሲ ዲስ ወዝ ደ ፈርስት ስቴጅ ኦፍ ደ አሜሪካን ሲቪል ዋር ተብሎ ይጠራል። ደ ፈርስት ፌዝ ኦር ደ ፈርስት ስቴጅ፣ ደ ፈርስት፣ የመጀመሪያው የጦርነቱ ምዕራፍ ከ1861 እስከ ስልሳ ሶስት የነበረ ነው። በዚህ ወቅት አሸናፊ የነበሩት ሳውዘር ኖሮቹ ናቸው። ወይም ኮንፌደሬት ስቴትስ ኦፍ አሜሪካ ኋላ ቀር ናቸው። አግራሪያን ናቸው። አግራሪያን ናቸው። ነገር ግን በአስራ ስምንት ስልሳ አንድ እስከ 63 እነሱ ነበሩ አሸናፊ። ምክንያት ነበረው። አንደኛው የሰሜኑ ጦር ሉዝ በመሆኑ ነው። ወይም እየተጠናከረ ስላልነበረ ነው። ብዙ የሰው ኃይል አላቸው

ለሰሜኖቹ ሰሜኖቹ ማሸነፍ ይችላል። ፓወር ባላንሱ ምን ወይ ኢንፌቨር ኦፍ ኖርዘነርስ እንትን ብሏል። ምክንያቶቹ ምክንያቶቹ አብራሃም ሊንከን አብራሃም ሊንከን ሂ ኢንትሮዲዩስ ቱ ሎውስ ኦር ዲክሬስ ዘ ፍርስት ዋዝ ኢማንስፔሽን ፕሮክላሜሽን አንድ ዘ ሰከንድ ዋዝ ሆም ስቱዲ ሎ ኢማንስፔሽን

ባሪያ ወይም ስሌቭ ነፃ ናችሁ፣ በደቡቡ የሚገኙት። ስለዚህ ባሪያና ባሪያና ባርነት ቀርቷል የሚል አዋጅ አውጥቷል። ሁለተኛው ሆም ስተዲ ለው ተብሎ የሚጠራው ሆም ስተዲ ለው ተብሎ የሚጠራው ኢት ጌቭስ ኦር ኢት አሎድ ኤ ፕሎትስ ኦፍ ላንድ መሬት፣ የእርሻ መሬት የሚሰጥ ነው ኦን ደ ዌስተርን ፓርትስ ኦፍ ዩኤስኤ። ለማንኛውም ማንኛው ማረስ የሚፈልግ በምዕራቡ የዩኤስኤ ክፍል ሂዶ ማረስ እንደሚችል የእርሻ መሬት ማግኘት እንደሚችል አዋጅ አውጥቷል ማለት ነው፣ አብርሃም ሊንከን። እነዚህ አዋጆች የጦርነቱን አይነት እንዲቀየር አድርጎታል። ኖርዘርኖቹ እንዲያሸንፉ አስችሏቸዋል። ምክንያቱም ኢማንስፔሽን ፕሮክላሜሽን ለስሌቦቹ ነው ነፃ ወጥታቸዋል ተባለ። የሚዋጉ ግን ለሚጨኩኗቸው ነው። ስለዚህ ከደቡብ እየወጡ መጥፋት ጀምረዋል ማለት ነው። ደን ሁለተኛው ሆምስቴድ ለው የመሬት ባለቤትነት ፕሎትስ ኦፍ ላንድ ይሰጣቸዋል። ስለዚህ ከባርነት ወጥተው የራሳቸው የሆነ መሬት ማግኘት ይችላሉ። ስለዚህ ኢንስተዲ ኦፍ ፋይቲንግ ፎር ዘ ሳውዘርነርስ ቢገን ቱ ኦፖዝ ዘ ሳውዘርነርስ። ስለዚህ የዩኒየኒስቶቹን መቀላቀል ጀምረዋል ማለት ነው። እነዚህ ህጎች ጦርነቱ በሰሜኖቹ አሸናፊነት እንዲያርቅ ያደረጉ ምክንያቶች ናቸው። ሌላኛው ጄኔራል ዩኤስ ግራንት

ካፕቸርድ አንድ ደ ዋር ወዝ ኦፊሻሊ ኢንድድ ባይ ደ ቪክቶሪስ ኦፍ ዩኒየንስ ኦር ደ ኖርዘርነርስ። ከዛ ቀጥሎ የመጣው ኮንሲኳንስ ኮንሲኳንስ ኦፍ ደ ዋር ጦርነቱ ያስከትላቸው ደቨሎፕመንቶች ፖዚቲቭ ሊሆን ይችላል፣ ነጋቲቭ ደቨሎፕመንቶች። ከጦርነቱ በኋላ ምን መጣ አሜሪካ ላይ ምን ተፈጠረ የሚለውን እናያለን ማለት ነው። ሃይ ሚሊተሪ ካዡሊቲ የሚሊተሪ ካዡሊቲ ወይም ጉዳት ደርሷል። ጦርነት የሚያስከትለው ነው። አግሪካልቸራል ዲቫስቴሽን ቢካዝ ኦፍ ኢቨን ሃንገር ሁሉ ተነስቶ ነበር። ረሃብ ተነስቶ ነበር፣ ምክንያቱም የእርሻ መሬቶች የጦርነት አውድማ ነበሩ፣ ስለዚህ ማምረት አልቻሉም ነበር። ይሄ ሌላኛው እንትን ነው። አቦሊሽን ኦፍ ስሌቨሪ ስሌቨሪን ስሌቭ ትሬድ ወዝ ኦፊሻሊ አቦሊሽድ ባህሪያ እና የባህሪያ ንግድ በአሜሪካ እንደ ቀረ ዲክለር ተደርጓል፣ ማለት ነው። ፕሪዘርቬሽን ኦፍ ዩኒየን አንድነቱን አስቀጥለዋል። ደቡቦቹ እንዳሉት አልተገነጠሉም ማለት ነው። አልተገነጠሉም። ስለዚህ ዳይ ፕሪዘርቭ ደር ኦን ዩኒየን። አሳሲኔሽን ኦፍ አብርሃም ሊንከን። አብርሃም ሊንከን ሂ ዋዝ ደ ፕሬዚደንት ኦር ደ ሊደር ኦፍ ዘ ኖርዘርነርስ ኤን ሂ ዋዝ ኦፍ ስሌቨሪ ስለዚህ በማነው የተገደለው? በኮንፌዴሬት ስቴትስ ኦፍ አሜሪካ በእነሱ ደጋፊ ጆን ዊልክስ ቦዝ በተባለ ግለሰው አስራ ስምንት ስልሳ አምስት ላይ ተገድሏል ማለት ነው ቲያትር ቤት ኦር ሲኒማ ቤት እያለ ዩኒቲ ብሮት ዩኤስኤ ፓወርፉል ግሎባል ስቴት ኢንዱስትሪ ተስፋፍቷል። ኢንዱስትሪ ወደ ደቡብም ተስፋፍቷል። ስለዚህ ፓወርፉል ግሎባል ስቴት ዓለም አቀፍ ሀያል እንድትሆን አስችሏታል ማለት ነው። ራሽያል ዲስክሪሚኔሽን ሰርቫይቭድ አንቲል ባሪያና የባሪያ ንግድ ቢቀርም ራሽያል ዲስክሪሚኔሽን ግን እስከ አስራ ዘጠኝ ስልሳዎቹ ስቲል እስካሁን አለ። ጥቁሮቹና ነጮቹ እኩል ትሪት አይደረጉ። ራሽያል ዲስክሪሚኔሽን ይሄ ወይም የዘር መድሎ ግን እስከ አስራ ዘጠኝ ስልሳ ዎቹ ድረስ ቀጥሏል። እስከ 1960ዎቹ ድረስ ስንል እስከዚህ ድረስ አሜሪካ ውስጥ ምኖች ጥቁሮች አይመርጡም አይመረጡም፣ ጥቁሮች አይመርጡም አይመረጡም። እስከ 1960ዎቹ አፍተር ጃሳስነሽን ኦፍ ማርቲን ሉተር እሱ አደባባይ ላይ ከተገደለ በኋላ ነው ጥቁሮች እንደገና መምረጥም የመመረጥም መብት የተሰጣቸው የመጀመሪያው ጥቁርም በ2008 ነው የተመረጠው አይደለም። ኦባማ ለሁለት ጊዜ ተርም የተመረጠው ማለት ነው። ዲስ ኢዝ ዘ ዴይስ ሌሰን ቶፒክ። ጥያቄ ካላችሁ ከታች ጠይቁኝ። ግሬድ ቴን ሂስትሪ ቻፕተር 1 ፓርት ፎር ታንክስ ፎር የር ሊስኒንግ። የሚቀጥለውን ደግሞ ፓርት ፋይፍን በሚቀጥለው ክላስ ይዤላችሁ ቀርባለሁ። እንዳትረሱ ሼር ማድረግ